ሰላም ጓደኞች፣ ስሜ ሞዲ ይባላል። ወደ ሞዲ ስፒክስ እንኳን በደህና መጣችሁ። እንግዲህ ስለ የችግር ሃይማኖት ሳውራ የምናገረው በእርግጥ የችግር ሃይማኖት ስለሆነ ነው። የሚነካው ነገር ሁሉ ይበላሻል። ይህ ሃይማኖት በጥልቀት የተቆጣጠረው ማንኛውም ሀገር ወዲያውኑ ይንኮታኮታል። መንገዱን የሚከተል ማንኛውም ሰው ለራሱ፣ ለሚወዳቸው ሰዎች እና በአጠቃላይ ለህብረተሰቡ አደገኛ ይሆናል። አሁን ዛሬ በሶማሊያ እየተከናወነ ስላለው ነገር ማብራራት እጀምራለሁ። ኢልሃን ዑመር እና መሐመድ ፋቴ ስለዚህ ጉዳይ ማውራት እንደማይፈልጉ አውቃለሁ። በትውልድ ሀገራቸው ስለሚፈጸሙ ስለዚህ ክፉ ድርጊት ማወቅ አይፈልጉም፣ በፍጹም አይፈልጉም። ነገር ግን እኔ እዚህ የተገኘሁት ክፋቱን ለማጋለጥ እና ይህ ክፋት በ99.9 ፐርሰንት ሙስሊም በሆነችው ሶማሊያ ብቻ እየተከናወነ ሳይሆን፣ በመላው አፍሪካ፣ በመካከለኛው ምስራቅና ይህ የካንሰር ሃይማኖት በጥልቀት ስር በሰደደባቸው ሌሎች የዓለማት ክፍሎችም እየተከናወነ ነው። በዚህ ቪዲዮ የማረጋግጠው ይህ ክፋት በሀገሬ ናይጄሪያ በሰሜናዊ ክፍል እየተከናወነ ነው። የሙስሊም አብዛኛ ቁጥር ያለው የሰሜኑ ክፍል በዚህ ክፉ ድርጊት ተሞልቷል። ለመሆኑ ስለምን እያወራው ነው? በቅርቡ የሶማሊያ መንግስት ከተባበሩት መንግስታትና ከሌሎች የምዕራባውያን ሀገራት ለአመታት ሲደረግበት በነበረው ጫና ምክንያት ከ18 ዓመት በታች የሆኑ ህፃናትን ጋብቻ የሚከለክል ረቂቅ ህግ አቅርቦ ነበር። የሶማሊያ መንግስት በመጨረሻ ተስማምቶ የህፃናትን ጋብቻ ወንጀል የሚያደርግና እንዲሁም ለሶማሊያ ዜጎች የሃይማኖትን ነጻነት መብት የሚሰጥ ረቂቅ ህግ ለማስተዋወቅ ወሰነ። ግን የሆነ ነገር ተፈጠረ። አንድ ነገር ሆነ። ይህ ረቂቅ ህግ ከቀረበ ከ24 ሰዓታት ባልበለጠ ጊዜ ውስጥ የሶማሊያ ህዝብ አበደ። የ ዓመት ሽማግሌዎች የዘጠኝ ዓመት ህፃናትን እንዳያገቡ ወንጀል ማድረጉን ሊቀበሉት አልቻሉ። አያቶች ለልጅ ልጆቻቸው እድሜ እንኳን የማይመጡ ነው። ህፃናትን በግብረ ስጋን እንዳይገናኙ መንግስት መከልከሉ እንደ ነውር ታየ። ስለዚህ ረቂቅ ህጉ ውድቅ እንዲደረግና እንዲሻር በመጠየቅ አደባባይ ወጡ። እኔም በፍጹም ባልገረመኝ ሁኔታ ህጉ ተሽሯል። ስለዚህ ለሶማሊያ ሴት ሕፃናት ነጻነት ያመጣ ነበር የተባለው ይህ ህግ በሶማሊያ ህዝብ ድምፅ ተጨፍልቋል። ምክንያቱም ሶማሊያ 99.9 ፐርሰንት ሙስሊም ናት፣ የምትመራውም በሸሪያ ህግ ነው። የሸሪያ ህጋቸው ደግሞ ህፃናት ከጎለመሱ በኋላ ወንዶች ከእነሱ ጋር ግንኙነት መፈጸም መብታቸው እንደሆነ ይደነግጋል። የጎለመሱ ህፃናት እንዴት ያለ ተቃርኖ ነው! ለማንኛውም እስኪ ከሶማሊያውያኑ ራሳቸውን እንስማ። እግዚአብሔር በልባችሁ ከኖረ ይህን አገልግሎት በወር አምሳ ብር ወይም በተነሳሳችሁበት ማንኛውም ስጦታ መደገፍ ትችላላችሁ። የምታደርጉት ድጋፍ ብዙ ነፍሳትን ለመድረስ ይረዳል። ለመሳተፍ በዚህ ስልክ ቁጥር አጭር የጽሁፍ መልእክት ብትልኩ ይደርሰኛል። አመሰግናለሁ። እግዚአብሔር ይባርካችሁ።

ሸለይ ጋሬ ትላንት ለሶማሊያ ጨለማ ቀን ነበር፣ በጣም ጨለማቀን ትላንት ፓርላማው ያቀረበውን ነገር እኛ አንቀበልም። እኛ ሶማሊያውያን አንድ መቶ ፐርሰንት ሙስሊም ነን። ሶማሊያውያን ሆይ እባካችሁ አላህን ፍሩ። ይህንን ጉዳይ በአስቸኳይ መመልከት አለብን። የሶማሊያ እስላማዊ ምሁራን የት አሉ? ምሁራኑ የት አሉ? ምሁራኑ የነቢያት ወራሾች ናቸው። እኛ የምንሰማውና መመሪያ የምንቀበለው ከእናንተ ነው። ምን እየተከናወነ ነው? ለምን ዝም አሉ? ሄክሱል ምየት አሉ? በህይወት የሉም እንዴ? ሼክ ሻኪር የት አሉ? በህይወት የሉም እንዴ? እባካችሁ ሼኮች የት ናችሁ? አላህን አንፈራም እንዴ? ወደ አላህ መመለስ አለብን። ሼክ ሙርሳዴ ታሉ። አላህን መፍራት አለብን። አላህን መፍራት አለብን። ይህን ጉዳይ በቀላሉ መቀበል አንችልም። እነዚህ ሰዎች አጠፉናል። አላህን መፍራት አለብን። ይህን መቀበል አንችልም። የጋብቻ ዕድሜ 18 ዓመት ነው ማለት የኩፍር አስተሳሰብ ነው። ያ የእነሱ ልጆች የሚጎለምሱበት ዕድሜ ነው። እነሱን መከተል የለብንም። ነቢዩ ሙሽሪኮችን ወይም ሙስሊም ያልሆኑትን እንድንዋጋ አዘውናል። የታዘዝነው እነሱን እንድንዋጋ እንጂ እንድንከተል አይደለም

that they can no longer abuse little female children. ይህ ሽማግሌ በውሉ እያለቀሰ ያለው እንደ እሱ ያሉ እና ከእሱ የሚበልጡ ወንዶች በዚህ የሶማሊያ ህግ ምክንያት ትንንሽ ሴት ልጆችን ከአሁን በኋላ ማጎሳቆል እንደማይችሉ ስለተነገራቸው ነው። ካሜራዎችን ደቅነው ሌሎች የእስልምና ምሁራንና እና ሼኮች ይህ ህግ ውድቅ እንዲደረግ እንዲጠይቁ ያለቅሳሉ። ሴት ልጆች ከጎለመሱ በኋላ ማግባት የእስልምና ህግ እንደሆነ በመግለጽ ቁርአንን በቀጥታ ጠቅሷል። ለእነሱ መጎልመስ ማለት የስምንት ወይም የዘጠኝ ዓመት እድሜ ሊሆን ይችላል። በነቢዩ መሐመድ ጊዜ እንደነበረው የስድስት ዓመት ዕድሜም ሊሆን ይችላል። እስልምና ካንሰር ነው ስንልና ቻይና የአእምሮ ህመም ነው ስትል ሁላችንም እየዋሸን አይደለም። ይህ ሰው ያለ ህፍረት አስቀያሚ ፊቱን በካሜራ እያሳየ የሚያለቅሰው ሶማሊያ ሴት ልጆችን የሚጠብቅ ህግ ለማስተዋወቅ ስለፈለገች መሆኑ በህይወቴ ካየዋቸው ነገሮች ሁሉ እጅግ የተጠላና አጸያፊ ነገር ነው። ጉድ እኮ ነው። እዚህ ጋር ደግሞ ሌላ እስላም ሽማግሌ ስለዚህ ጉዳይ እያለቀሰ ነው። ሸርዒጋን ለለየሃይ ፓርላማንከ ፌደራልከ አያ አንስሕዩይ ፓርላማው ያስተዋወቀው ይህ አዲስ ህግ ልጆች በአስራ ስምንት ዓመታቸው ነው የሚጎለምሱት ይላል። እኛ ሙስሊም ወንዶችና ሴቶች እንዲሁም አማኝ ወንዶችና ሴቶች ከሆንን ይህ ጉዳይ ሊያሳስበን አይገባም፤ ምክንያቱም እኛ የምንከተለው የአላህን ህግ ብቻ ነው፣ የምንታዘዘውም ነቢዩን ነው። እናም ይህን ልጆች በ18 ዓመታቸው ነው የሚጎለምሱት የሚለውን አዲስ ህግ የእስልምና ህግ ይቃወመዋል። ስለዚህ እንደ ሙስሊም ሊያሳስበን አይገባም። እኔም ጮክ ብዬ በግልጽ እናገራለሁ ሊያሳስበን አይገባም ሸሪያው ጋብቻ ከመጎልመስ ምልክቶች ጋር የተያያዘ እንደሆነ ይናገራል ሴት ልጅ በዘጠኝ በ10 ወይም በ11 ዓመቷ የወር አበባ ማየት ከጀመረች ጎልምሳለች ማለት ነው ወንዶችን በተመሳሳይ የወንዴ ዘር ካዩ ወይም ዘር ካፈሰሱ ጎልምሰዋል ማለት ነው 15 ዓመት እንኳን ባይሞላቸውም ሙሚኒን ሙሚናት

ብዙ ግለሰቦች አሁን በጨለማ ውስጥ ስለሚኖሩ ብዙ ሰዎች ይህንን ቪዲዮ እንዲያጋሩት እመኛለሁ። በእስልምናው ዓለም ምን እየተከናወነ እንዳለ አያውቁም። በሶማሊያ ሊተዋወቅ ስለነበረው አዲሱ ረቂቅ እግር የሚያለክሱት እነዚህ ሶማሊያውያን ሁሉ ለቅሬታቸው መሰረት አድርገው የሚጠቅሱት ሃይማኖታቸው ሃይማኖታቸውን የእስልምና ሃይማኖታቸውን ብቻ ነው ይህ ባህላችንን የሚቃወም ነው እያሉ አይደለም ምንም እንኳን አጸያፊ ባህል ቢሆንም ይልቁንም ይህ የእስልምና ሃይማኖታችንን አስተምሮ የሚቃወም ነው እያሉ ነው ከእስልምና ጋር ይጋጫል አላህን መፍራት አለብን ሁሌም አላህ የሚለው ማድረግ አለብን አላህን መፍራት አለብን አላህን መፍራት አለብን ይላሉ የሸሪያ ህግ ከመንግስት ህግ በላይ ነው። እኛ መስማት ያለብን አላህ የሚለውን ብቻ ነው። ስለዚህ አላህ የጎለመሱ ወንዶች ከሴት ህፃናት ጋር ግንኙነት ማድረግ ይችላሉ ስላለ እኛ የጎለመስን ወንዶች፣ እኛ አያቶች እነዚህን ሴት ህፃናት እንድናጎሳቁል ሊፈቀድልን ይገባል። ምክንያቱም አላህ የሚያዘው ይህን ነው። እስቲ የእነሱን ክርክር ስሙ። አሁን ደግሞ ሌላ ሶማሊያዊ ስለዚህ ጉዳይ ሲናገር እንመልከት። እንደሱ አባባል የሚኖረው በውጭ ሀገር ነው። በእንግሊዝ ለአስር ዓመታት እንደኖረና በአሜሪካም ለአስር ዓመታት እንደኖረ ተናግሯል። እኔም የሚ የሚለውን መስማት ብቻ ነው የምፈልገው በአሁኑ ጊዜ የሚኖረው በምዕራቡ ዓለም ነው። የትኛው ሀገር እንደሚኖር አላውቅም፣ ነገር ግን የሚለውን መስማት እፈልጋለሁ። ምክንያቱም በሰራው ቪዲዮ ላይ ፍጻሜው መጥቷል የሚል ጽሁፍ አስፍሯል። ስለዚህ እሱ ስለሚያወረው ስለዚህ ፍጻሜው ማወቅ እፈልጋለሁ። እስቲ እንስማው።

ሰበር ዜና። ይህ ትልቅ ነገር ነው። ሶማሊያ ወደ ግራ ዘም ብላለች። ሶማሊያ ሊበራል ሆናለች። ይህ መጥፎ ነው። ይህ በጣም በጣም መጥፎ ነው። እስቲ ላስረዳችሁ። በእነዚህ አዳዲስ ህጎች ምክንያት ሶማሊያ ከእንግዲህ 99.9% ሙስሊም አትሆንም። መንግስት አዲስ የሃይማኖት ነፃነት ህግን እያራመደ ነው። ይህ ማለት ወደፊት ሶማሊያዊ ክርስቲያን፣ ሶማሊያዊ አግኖስቲክ፣ ሶማሊያዊ አይሁዶች እና የባሰው ደግሞ ሶማሊያዊ ኤቲስቶችን ልታዩ ትችላላችሁ። እንዲሁም ከ18

ስለዚህ ይህ ሰው ሀገሩ ሶማሊያ ለዜጎቿ የሃይማኖት ምርጫ ነፃነትን የሚሰጥ አዲስ ሕግ ማስተዋወቋን ይቃወማል። ልብ በሉ ይህ አዲስ ሕግ በተዋቀረ በ24 ሰዓታት ውስጥ ወዲያውኑ ውድቅ ተደርጓል። አሁን ይህ ሰው ይህ ማለት ለሶማሊያ ጥፋት ነው፣ የሶማሊያ ፍጻሜ ነው ይላል። ይህ ሰው በምዕራቡ ዓለም የእስልምና ሃይማኖቱን በነፃነት የሚለማመድ ያ ሰው ነው። እሱ በሶማሊያ አይኖርም። በሚኖርበት ምዕራባዊ ሀገር ውስጥ በመስጊድ በነፃነት ያመልካል። አሁን ይህ ምዕራባዊ ሀገር የመረጠውን ሃይማኖት የማምለክን ክብር ስለሰጠው ደስ ሶስተኛ ነው። ይህ ምዕራባዊ ሀገር ለሰዎች ሃይማኖታቸውን የመምረጥ ነፃነት የሚሰጥ ህግ ስላለው ደስተኛ ነው። ገባችሁ? ነገር ግን ሶማሊያ እንዲህ አይነቱን ህግ ለዜጎቿ መስጠቷ የሶማሊያ ፍጻሜ ይሆናል ብሎ ያስባል። እንዴት የሚገርም ነው! ለነገሩ ምዕራባውያን ይህን ልብ እያሉ ነው ብዬ ተስፋ አድርጋለሁ። አሁን እነዚህ ሙስሊሞች የእናንተን ህግ በእናንተ ላይ እንዴት እንደሚጠቀሙበት እያያችሁ ነው። ነገር ግን ነገሮች ቢገላበጡ ኖሮ ለእነሱ የተሰጣቸውን ክብር ለእናንተ በፍጹም አይሰጧችሁም ነበር። እሺ አሁን በቅርቡ ስለ ልጆች ጋብቻ የሚያወራ ስለሆነ የሚለውን እንስማ። ከ18 ዓመት በታች ጋብቻ አንፈቅድም። እስልምና ይውጣ፣ የምዕራባውያን ህግ ይግባ። ብዙ ሰዎች ይህ ችግርን የሚፈታ ይመስላቸዋል። ሀገርህ 100 ፐርሰንት ሙስሊም ከሆነች በዚያች ሀገር ውስጥ ብዙ ችግሮች አይኖሩም። who ran away from his own country, his own Muslim country. ሀገር 100% ሙስሊም ከሆነች በዚያ ሀገር ብዙ ችግር የለም ይላል። ይህ ከራሱ ሀገር ከራሱ ሙስሊም ሀገር ሸሽቶ በምዕራባዊ ሀገር ለመኖር የሄደ ሙስሊም። ሶማሊያ 99.9 ፐርሰንት ሙስሊም ብትሆንም የጦርነት ቀጠና ናት። በሶማሊያ ሰዎች በሶማሊያውያን እንዴት እየተገደሉ እንደሆነ የሚያሳዩ አሰቃቂ ቪዲዮዎችን እንኳን ላሳያቸው አልችልም። ፓኪስታንን ተመልከቱ፣ ምስቅልቅሎ አውጥቷል። ድህነት ነግሷል። ሰዎች እየሞቱ ነው። ወንድና ሴት ህፃናት እየተበዘበዙ ነው። ኢኮኖሚው እየተንኮታኮተ ነው። አፍጋኒስታን እጅግ የባሰች ናት። ሶሪያ የሞት ቀጠና ናት። የመን ሽባ ሆናለች። ኢራቅ ፈራርሳለች። ሱዳን እያለቀሰች ነው። ሁሉም አንድ የጋራ ነገር አላቸው፣ እስልምና። እናም ይሄ ትልቁ ችግራቸው ነው። ሙስሊም ባልሆነ ሀገር እየኖረና የዚያን ሀገር ሰላም ሁሉ እያጣጣመ ይህንን የሚክድ እንዴት ያለ አስቀያሚ ውሸታም ነው።

ሰው ሰራሽ ህጎች። ብዙ ሰዎች ይህ ችግርን የሚፈታ ይመስላቸዋል። አገርህ 100 ፐርሰንት ሙስሊም ከሆነች፣ በዚያች አገር ውስጥ ብዙ ችግሮች አይኖሩም። ይህ በጣም አስፈላጊ ነገር ነው። ብታምኑም ባታምኑም እዚህ ያለነው አላህን ለማምለክ ብቻ ነው። የሚፈጠረው ነገር በሶማሊያ ውስጥ ጣዖት አምልኮ ይጀመራል፣ እንዲሁም ዝሙት ይንሰራፋል። ከነዚህ ህጎች በኋላ ባህላቸው ስለማይጠበቅ ይህ ብዙ ሶማሊያውያንን እያስቆጣ ነው። መጨረሻው በእርግጥም ቀርቧል። የእኔ ጥያቄ ቀጥሎ የሚመጣው ምንድን ነው? አልኮልን ህጋዊ ያደርጉ ያደርጉ ይሁን። አንድ የምዕራባውያንን ሰው ሰራሽ ህጎች መቀበል ከጀመርክ ማቆም የለም። እንደዚህ አይነት ህጎች ያሏቸው ሀገራት በሙሉ ፍጹም በስነ ምግባር የዘቀጡ ናቸው። የማታምኑኝ ከሆነ ሂዱና ስታቲስቲክሱን ተመልከቱ። ስማ ስ ስ ን ሀገሩ ሶማሊያ የልጆች ጋብቻን ለማስቀረት በመሞክሯ እሱ አብዷል። አዋቂዎችን ማግባት የምዕራባውያን ባህል ነው። የእስልምና ባህል ግን አዋቂዎች ሴት ህጻናትን ማግባት ነው። እንዲሁም አዋቂ ሴቶችን የሚያገቡ ምዕራባውያን በሙሉ የሞራል ዝቅጠት ያለባቸው ናቸው ይላል። አስቡት፣ ሀገሩ የሞራል ዝቅጠቱን መብት በህግ ስላገደችበት የሚያለቅስን የሞራል ሸንቃጣ። እሱ ሀገሩ ከፈጠረችው የሞራል ዝቅጠት አምልጦ ወደ ምዕራባዊ ሀገር ሸሸ። ከዚያም ተመልሶ የተሻለ ህይወትን የሰጡትን እነዚያ ምዕራባውያንና ሀገራቸው የሞራል ዝቅጠት ያለባቸው እያለ ይጠራል። እንግዲህ እስልምና ማለት ይሄ ነው። እጅግ የከፋ ህመም የማድረስ መብት ያለው እጅግ የከፋ የቅዱሳን ነገር መዳፈር የሚፈጽም ነገር ግን ክፋታቸው ስትጠቁሙ አሁንም እንደተበዳይ የሚያለቅስ ወይም እስላሞፎቢያ ወይም የእስልምና ጥላቻ ነው የሚል ብቸኛ ሃይማኖት። ማሪጅ ኢዝ ሰፖስድ ቱ ቢ ኤ ሲሪየስ ኢንስቲትዩሽን ኢት ኢንቮልቭስ ፊዚካል ኢሞሽናል ኤንድ ኢኮኖሚክ ኤንድ ሶሻል ሪስፖንሲቢሊቲ ጋብቻ ከባድ ተቋም አካላዊ ስሜታዊ ኢኮኖሚያዊ እና ማህበራዊ ኃላፊነቶችን ያካትታል አንድን ህፃን በዚያ ተቋም ውስጥ ስታስገቡ አካላቸው አይምሯቸውና ህይወታቸው ወዳልተዘጋጀበት ግንኙነትና የኃላፊነት ስብስብ ውስጥ እየከተታችኋቸው ነው እሺ ከእስልምና በስተቀር በምድር ገጽ ላይ የትኛውም ሃይማኖት የስምንትና የዘጠኝ ዓመት ትንንሽ ሴት ልጆች ጎልምሰዋል እንዲሁም የሰማንያ ወይም የሰባ ዓመት ወንዶችን ወይም የሰላሳ ዓመት ወንዶችንም ቢሆን ማግባት አለባቸው ብሎ የሚያረጋግጥ የለም። ይህ በቀላሉ የህፃናት ብዝበዛ ነው። የእነዚህን ህፃናት መሰረታዊ ሰብአዊ ክብር መጣስ ነው። ይህ እንደ ነውር ሊቆጠር ይገባ ነበር፣ ነገር ግን አለም ስለዚህ ጉዳይ ዝም ብሏል። በዚህ ክፉ ሃይማኖት ምክንያት ሰብአዊነታቸው እንዲደፈር እንዲዋረዱና፣ በሃይማኖቱ ወንዶች ሲኦል ውስጥ እንዲገቡ የተፈቀደላቸውን እነዚህ ህፃናት ተመልከቱ። እነዚህ ሴት ልጆች በሀገራቸውና በሸሪያ ህጋቸው እንዲሁም በእስልምና ሃይማኖታቸው ህጋዊ ፈቃድ አግኝተው በሃይማኖቱ ውስጥ ባሉ ሽማግሌዎች ህይወታቸው እንዲጠፋ እንዲጎሳቆሉና እንዲሰቃዩ ይደረጋሉ። ይህ አፀያፊ ድርጊት ሊሆን ይገባ ነበር። ወንዶቹ በድንጋይ ተወግረው መገደል ሲገባቸው በተቃራኒው ይሸለማሉ። ሃይማኖታቸው የእነዚህን ትንንሽ ሴት ልጆችን ስቃይ ህጋዊ ያደርጋል፣ እንዲያውም መጎሳቆልንና መበዝበዝን እምቢ ያሉትን ወንጀለኛ ያደርጋቸዋል። በሶማሊያ ጋባድ አማጎድ አካጋጄንቶ አማጉንቲራጋ የሚል ታዋቂ አባባል አለ። ትርጉሙም በግርድፉ ሴት ልጅ ወይ ማግባት አለባት ወይም መቃብር መግባት አለባት እንደማለት ነው። ስለዚህ አንዲት ሴት መጎሳቆልን እምቢ ካለች እንደሞተች ትቆጠራለች። ምን አይነት ሃይማኖት ነው? ይህች ህፃን ሴት ልጅ የአስር ዓመት ህፃን ከአያቷ ዕድሜ በላይ ሊሆን ለሚችል ሰው ተድራለች። እንደምታዩት እርጉዝ ናት። እንዴት ያለ ጥፋት ነው። ያ አጠገቧ የምታዩት ሰው ባሏ ነው። እንግዲህ እቃዎችን ለመግዛት ወደ ገበያ መጡ። አምላኬ ሆይ ይህ በጣም ልብ ይሰብራል። ቆንጆዋ ትንሿ ህፃን የወደፊት ተስፋ ያላት በጣም ውብ ሕፃን ነገር ግን የችግር ሃይማኖት ገና 11 ዓመት ሳይሞላት ሕይወቷን አበላሸው። በ2025 ግን ይህ እንዲሆን ለምን ይፈቀዳል? ለምን ማንም ሰው እነዚህ ሕፃናት ስለሚያልፉበት የሥነ ልቦና ቀውስ፣ እጅግ በጣም ለጋ አካላቸውን ዝግጁ ላልሆነበት ሂደት በግድ ሲያስገቡት ለሚደርስባቸው ህመም የሚናገር የለም? እንደ እርግዝና ላሉ ሂደቶች ከሁሉም እጅግ ልብ የሚሰብረው ውስብስብ ጤና ችግር ኦብስትሪክ ፌስቱላ ነው። ይህም የሚከሰተው ለማዕፀን ምጥ ዝግጁ ባልሆነ የዳሌ አጥንት ምክንያት በሚፈጠር የረዘመ ምጥ ነው። ይህ ችግር ሴቷ ሽንቷን ወይም አይነ ምድሯን መቆጣጠር እንዳትችል ሊያደርጋት ይችላል። በህብረተሰቡ ትገለላለች፣ እንዲሁም በህክምና እድሜ ልኳን የተጎዳጅ ትሆናለች። ከዚያም ባሻገር ከትምህርት ቤት መውጣት፣ ለቤት ውስጥ አገልጋይነት መዳረግ፣ እድሎችን ማጣት እና ለጥቃት ተጋላጭ መሆን ለማንኛውም ህፃን የምመኘው አይደለም። ይህ በሶማሊያ ብቻ እየተከሰተ አይደለም፣ በመላው የእስልምና ዓለም እየተከሰተ ነው። እስልምና በምታዩበት ቦታ ሁሉ ይህ ነገር አለ። ደግሞም ይህ በእነዚህ ሰዎች ዘንድ በጣም የተለመደ መደበኛና ተቀባይነት ያለው ነው። ልቤ በእውነት በጣም ከብዷል፣ እጅግ በጣም ከብዷል። በተለይ ስለ እነዚህ ትንንሽ ሴት ልጆች ሳስብ፣ በየቀኑ በህግ ሽፋን ህይወታቸው ሲጠፋ ሳስብ ያመኛል። አለም ይህንን ክፋት እንደሚያስወግድ ተስፋ አድርጋለሁ። የዚህን አስከፊ ቀን ፍጻሜ እንደምናይ በእውነት ተስፋ አድርጋለሁ። አሜን። I really hope we see the end of this